ሰላም ጤና ይስጥልን፣ አርማች ተመልካቾቻችን መስከረም 27 2018 ዓ.ም ተመርጠው እለታዊ መረጃዎችና ዘገባዎችን ይዣለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ ነው ባክሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል ወልቃይትን በተመለከተ እንደዚሁ አዲስ አቅጣጫ ስለመሰጠቱ የሚገልጽ መረጃ አለ። አስቸኳይ ስብሰባ እነ ኮሎኔል ደመቀ ዘውዱ ወደ አዲስ አበባ መጠራታቸውን የሚገልጽ መረጃ ይዣለሁ። ከዚህ ጋር በተያያዘ ዝርዝር መረጃዎችን የማደርሳችሁ ይሆናል። ከግንባር መረጃዎች መካከል በወታደራዊ ገዥ መሬትነቷ እንግዲህ በግንባር ቀደም ቦታዎች የምትገኘው ጋሸናና አካባቢ ያለውን ሁኔታ በተመለከተ ዝርዝር መረጃ ይዣለው። በዚህ ሰዓት ድሮን እያንዣበበ ነው የሚገኘው። ትላንትና መሻሹን ከጋሸና በአስር ኪሎ ሜትር እርቀት የምትገኘው የዋርላ ወረዳ ዋና ከተማ ኮን በፋኖ መያዟን ተከትሎ አካባቢ ያለው ሁኔታ ምን ይመስላል የሚለውን በዝርዝር አደርሳችኋለው። ጋሸና እንግዲህ ካሁን በፊት በህዋ ጦርነት ጊዜ እንደምታስታውሱት በሰሜን ወሎ ከሚገኙ ወሳኝ ናገዥ መሬቶች አንዷ ቦታ ነች። ከተማ በዋርላ በኮን በኩል ወደ ወገል ጤና ደሴ፣ እንዲሁም ደግሞ በመቄት ንፋስ መውጫ ደብረታቦር ባህርዳር ወይም ጎንደር፣ ወደ ታች ደግሞ ወደ ላሊበላ ሰቆጣ መስመር፣ በተመሳሳይ ወደ ወልዲያ፣ እነዚህን መስመሮች የምታገናኝ ቦታ ነች። በዚህ አካባቢ ያለው አጠቃላይ ወታደራዊ ሁኔታ ምን ይመስላል የሚለውን ዝርዝር መረጃ የማድረሳችሁ ይሆናል። የተለያዩ አካባቢዎች የሚያለው አጠቃላይ ዝርዝር መረጃዎችን እየተከታተልኩ ይዣለሁ። እናንተ የምትሰሟቸው ይሆናል። እናንተም እንድትከታተሉ ነው በአክሮት የምጋብዛችሁ። እንግዲህ አገር አቀፍ መረጃዎች እያለው እነዚህንም ትከታተላላችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናች ሜል ዶትኮም ላይ ልትጽፉልት ትችላላችሁ። በኢሜል በኢሜይል እንዲሁም ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶች ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርከት ያሉ አስተያየቶችን አድርሳችሁኛል። አስተያየቶቻችሁን በሌላ ጊዜ የምመለስባቸው ይሆናል። ኢትዮጵያ ወታደራዊ አቅሟን እያጠናከረች ነው ከሚለው ጋር በተያያዘም ዓለም አቀፍ የወጡ ዘገባዎች አሉ። ይህ እንግዲህ በተለይ በሀገር ውስጥ ያለውን ጦርነትና በአፍሪካ ቀንድ ካንሻበበው ጉዳይ አንጻር የሚያያዙ መረጃዎችም አሉ። አብራችሁን ቆዩ። በመጀመሪያ እንግዲህ ወደ ደቡብ ኢትዮጵያ ቀጠና የሚወስድን መረጃን ማስከትለው። በደቡብ ኢትዮጵያ ቀጠናዎች ካሉ አካባቢዎች መካከል ሲዳማ ክልል መምህራን የስራ ማቆም አድማ መምታታቸው ታውቋል። በሲዳማ ክልል የመምህራን የስራ ማቆም አድማ መጥተዋል። እንደ እንግዲህ ዘጠኝ ወረዳዎች ላይ ትምህርት ሙሉ በሙሉ ቆሟል ነው የተባለው። መምህራን በተደጋጋሚ ያለፈቃዳቸው ብልጽግና ደሞዛቸውን እየነጠቀ እና እየቆረጠባቸው ስለሆነ ይህንን በመቃወም ነው መምህራን የስራ ማቆም አድማ የመቱት። ይህንን በተደጋጋሚ ያለፈቃዳቸው የሚቆረጥባቸው ደሞዝ እንዲቆም ሲጠይቁ የአካባቢው የብልጽግና ባለስልጣናት ድብደባ፣ እስራት፣ እንዲሁም ደግሞ ማሳደድና ወከባ እያደረጉባቸው ስለሆነ መምህራን የስራ ማቆም አድማ ለማድረግ መገደዳቸውን መረጃው ይጠቁማል። እንግዲህ በርካታ መምህራን ታስረዋል። ሌሎች ደግሞ ተደብድበዋል። ሌሎች ደግሞ በፖሊስ እየተፈለጉ ነው። በዚህ ምክንያት ትምህርት ቁሟል። እንግዲህ ከድብደባዎች በተለይ ብዙ ጊዜ የምንሰማቸው ድብደባዎች የሚፈጸሙት በፖሊስ በጸጥታ ሰዎች፣ በደህንነት ሰዎች ነበር። እዚህ አካባቢ ግን የወረዳ የብልጽግና ባለስልጣናት ጭምር መምህራንን ደብድበዋል ነው የተባለው። እንደ ተማሪዎች መምህራንንም የብልጽግና ባለስልጣናት ደብድበዋል። ከነዚህ መካከል ዳዩ ተብላ የምትጠራው ወረዳና ከተማ ሶስት መምህራን ታስረው ስድስት ከስራ ታግደው ዘጠኝ የሚሆኑት ደግሞ ሊታሰሩ እየተፈለጉ ሲሆን አራት መምህራን በጽህፈት ቤት ኃላፊ ድብደባ ተፈጽሞባቸዋል። ጭሪ ወረዳ በካድሬዎች ምክንያት በካድሬዎች ምክንያት ብዙ መምህራን መዋከብ እየተደረገባቸው ነው። የወረዳው አስተዳዳሪ ዋሴራ ለዚህ እንግዲህ መምህራን እንደደበደቡና እንዲያዙ ለፖሊስ ትእዛዝ በመስጠት መምህራንን እያሳደደ እያዋከበ እንደሚገኝን በዚህ ምክንያት መምህራን ሙሉ በሙሉ ስራ ማቆማቸው ነው የታወቀው። ቦና ወረዳ፣ እዚሁ ሲዳማ ክልል ቦና ወረዳ ቅሬታ ያቀረቡ መምህራን መኖሪያ ቤታቸው ድረስ ፖሊስ ሂዶ ለምን ቅሬታ አቀረባችሁ ለምን ጠይቃላችሁ በሚል ቤታቸው ድረስ የወረዳው አስተዳዳሪ ፖሊስ ልከው ሊያሳስሯቸውና ሊያስደበድቧቸው ስለሆነ ጠፍተዋል። መምህራን ይህንን አጠቃላይ መምህራን ላይ የተፈጸመውን በደል በመቃወም ሌሎች መምህራን የስራ ማቆም አድማ መጥተዋል። በዚህ እንግዲህ የአሮሬሳ ወረዳዎች እና ከተማ ሙሉ በሙሉ የስራ ማቆም አድማ ላይ መሆናቸው ታውቋል። ከነዚህ እንግዲህ ከዘጠኙ ወረዳዎች መካከል የቦንሳ፣ የቡራ፣ የዳኤላ የጫባ የሆንኮ እና የአሮ ሬሳ ወረዳዎች ይገኙበታል። መምህራን በዚህ ምክንያት ስራ ማቆም አድማ አድርገዋል። ይሄ መረጃ የተገኘው ከጀዋር መሐመድ የፌስቡክ ገጽ ነው። ጀዋር መሐመድ እንግዲህ በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች፣ የጤና ባለሙያዎች፣ መምህራን የሚልኩለትን አቤቱታዎች ቶሎ ቶሎ ይለጥፋል። ይሄ እንግዲህ ሲዳማ ብልጽግና ደሞዛችን ያላግባብ እየቆረጠ ነው በሚል መምህራን በስራ ማቆም አድማ መምታታቸውን የሚገልጸው መረጃ ነው። የመምህራን ጉዳይ ከተነሳ በአማራ ክልል በዚህ ዓመት ትምህርት ቤት ይገባሉ ተብለው ከሚጠበቁ ተማሪዎች መካከል አራት ሚሊዮን ተማሪዎች እስካሁን እንዳልተመዘገቡም እንደዚሁ መረጃዎች ጠቁመዋል። ከዚህ ጋር በተያያዘ ሰባት ነጥብ ሁለት ሚሊዮን ተማሪዎች ትምህርት ቤት ይመዘገባሉ ይባል አርባ ስድስት በመቶ ብቻ ናቸው እስካሁን ድረስ ትምህርት ቤት የተከፈተው። ከዚህ ባሻገር እስከ 2430 ትምህርት ቤቶች በምን ላይ እንዳሉ እንኳ አልታወቀም። እስካሁን አልተከፈቱም፣ እንቅስቃሴም አልተጀመረም ነው የተባለው። የትምህርት ጉዳይ ከተነሳ በአማራ ክልል ካለው ጦርነት ባሻገር ህወሀትም በአማርኛ ትምህርት እንዳይሰጥ የሚለው እና ለአማራ በተለይ ያለውን እንግዲህ የስር የሰደደ ጥላቻ የሚያሳይበትን ተግባር እየፈጸመ ነው የሚገኘው። ትላንትና ትምህርት ማስጀመር መርሃ ግብር በአለማጣ ከተማ ፕሮግራም ተይዞ ነበር። የህዋ ታጣቂዎች መሳሪያ በመያዝ ትምህርት ቤቶችን ከበባ ውስጥ በማስገባት የትምህርት ምዝገባው እንዲቋረጥ አድርገዋል። በአለማጣ ከተማ ትምህርት ለማስጀመር እንቅስቃሴ ተጀምሮ የነበረ ቢሆንም በአማርኛ አንድም ትምህርት ቤት ትምህርት እንዳይሰጥ በሚል የህዋ ታጣቂዎች ትምህርት ቤቶቹ ላይ ከበባ ማድረግ ትምህርት ምዝገባውን አስተጓጉለዋል። በጠመንጃ ይዘው ትምህርት ቤቱን በመክበብ ህፃናትን ጭምር በመሳሪያ ደግ ነው በማስፈራራት ትምህርቱ ስርዓቱ እንዲበተን አድርገዋል። የህወሓት ታጣቂዎች በትግረኛ የምትሰጡ ከሆነ ስቱ፣ በአማርኛ የምትሰጡ ከሆነ ግን አትችሉም በሚል ነው ይህንን ያደረጉት። ትምህርት እንዲጀመር ቅስቀስ አድርጓል የተባለው ኮማንድ ፖስት ለታጣቂዎቹ ለህወሓት ታጣቂዎች የሰጠው ያጸፋ ምላሽ የለም። አላማጣ ከተማ ውስጥ የሚገኙ ትምህርት ቤቶች የቴክኒክና ሙያ ኮሌጁን ጨምሮ ሙሉ በሙሉ ለህወሓት ወታደራዊ አገልግሎት እየዋሉ ነው የሚገኙት። አለማጣ ከተማ ከሚገኙት ትምህርት ቤቶች መካከል አሁን የህወሓት ታጣቂዎች ሰፍረው የሚገኙባቸው ትምህርት ቤት በጥቂቱ እነዚህ ይገኙበታል። በአለማጣ ከተማ እነዚህ ትምህርት ቤቶች፣ ከአለማጣ ከተማ ውጪ ደግሞ 19 ትምህርት ቤቶች በገጠር የህወሓት ታጣቂዎች ሰፍረዋል። አለማጣ ከተማ ውስጥ ሹማይ በርሄ ትምህርት ቤት፣ ምስራቅ ትምህርት ቤት፣ ሰላም ትምህርት ቤት፣ ታዳጊዋ ትምህርት ቤት ቴክኒክ ኮሌጅ አንደኛ ደረጃ ትምህርት ቤት፣ ምድረገነት ትምህርት ቤት፣ ኮኮ ጽፋ ትምህርት ቤት፣ እድገት ፋና ትምህርት ቤት፣ ሀውጃኖ ትምህርት ቤት የህወሓት ወታደራዊ የጦር ካምፕ ነው። አማርኛ ትምህርት እንዳይሰጥባቸው ተከልክለዋል። በእነዚህ ውስጥ የሚገኙ በአማራ ክልል የመጣ የትምህርት ስርዓተ ማስፈጸሚያ ቁሳቁሶች መጽሐፉን ጨምሮ የአማራ ክልል ካሪኩለም ወይም ደግሞ ስርዓተ ትምህርት ተግባራዊ ሆን በሚል እንዲቃጠሉ አድርገዋል የህዋት ታጣቂዎች። ከዚህ ባሻገር በዋጃ ማዶ ተብሎ የሚጠራ አካባቢ እንደዚሁ የህዋት ታጣቂዎች ኬላ ጥለዋል። ከዚህ ጋር በተያያዘ የደረሰው መረጃ ከትግራይ ክልል እድሜያቸው ከ15 እስከ 40 ዓመት የሆኑ የወጣቶች እና ጎልማሶች ትግራይ ክልልን ለቀው እንዳይወጡ ትዕዛዝ ተላልፏል ነው የተባለው። በዚህ እድሜ ክልል ውስጥ የሚገኙ የትግራይ ወጣቶች ከክልሉ እንዳይወጡ ታግደዋል። ኬላ ላይ በትላንትናው ዕለት ወደ ወልዳያና አዲስ አበባ ሊወጡ የነበሩ የትግራይ ተወላጅ በዚህ እድሜ ክልል የሚገኙ ከተሽከርካሪ ላይ ወርደው ወደ ወታደራዊ ካምፕ በህወሓት ታጣቂዎች ተወስደዋል። ማንም እድሜው እየደረሰ የትግራይ ወጣት በዚህ ወቅት ከትግራይ ክልል እንዳይወጣ ትዛዝ ተላልፏል። ተብሏል ወቅታዊ የህወሀት ወታደራዊ ዝግጅት ጋር የተያያዘ ትዛዝ ሊሆን ይችላል ሲሉ ነው የመረጃ ምንጮቹ የገለጹት። እንግዲህ በዚህ ሰዓት ወደ አዲስ አበባ የሚሄዱ ከትግራይ ክልል የሚወጡ እድሜያቸው ከ15 እስከ 40 ዓመት የሆኑ ካሉ እንዳይወጡ ትዛዝ ተሰጥቷል የተባለው ከዚህ ጋር በተያያዘ ህወሀት ሰሞኑን ኮንፈረንስ አድርጓል። ከ3 እስከ 4 ሰዎች የተገኙበት ኮንፈረንስ በመቀሌ ከተማ አድርጓል። ይህን ኮንፈረንስ ሲጠናቀቅ የተለያዩ አቋሞችን አንጸባርቋል። ህወሀት ህወሀት እንግዲህ ለኤርትራ መንግስት በይፋ ያቀረበው ጥሪ የአፍሪካ ቀንድ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ነው። በዚህ እንግዲህ በምስራቅ አፍሪካ ቀንድ ያዣበበውን የጋራ አደጋ ለማስቀረት ከመጥፎ ሁኔታ ወደ ባሰ ችግር ሳንገባ እና የጦርነቱን አደጋ በሩቁ ለማስቀረት እባካችሁ አብረን እንስራ ሲል ህወሀት በይፋ በኮንፈረንስ ለኤርትራ ጥሪ አቅርቧል። ለዚህ ጥሪ በኤርትራ በኩልም እንደዚሁ የአቋም ምላሽ እንዲሰጠው እና የሚታወቅ ምላሽ እንዲሰጥም ጥሪ አቅርቧል በዚህ ኮንፈረንስ ማጠቃለያ ላይ ጀነራል ታደሰ ወረደ ህወሀትን ለማጥፋት የሚደረገውን ድርጊት እንደሚያወግዙ እና እንደሚቃወሙ እንዲሁም ደግሞ ህወሀት ወደ ፖለቲካ እንዲመለስ እና በፕሪቶሪያ ሰላም ስምምነት መሰረት ፖለቲካዊ ውሳኔ እንዲሰጥ የፌዴራል መንግስቱ አፈሙዝ ከማዞር ባሻገር ለፖለቲካ ድርድር እና ለፖለቲካ ውይይት ዝግጁ እንዲሆን እንጠይቃለን ማለታቸውና ህወሀት የሚተርፍበት ብቸኛው መንገድ አባላቱ ጠንካራ እና በአባላቱ የአደረጃጀት ብቃት መሆኑን ገልጸዋል። ህወሀት ለሚያደርገው ወታደራዊ ዝግጅት እንግዲህ ህዝብ፣ ስብሰባ፣ ወታደራዊ ዝግጅት፣ የሰራዊት ቀለብ፣ ወታደራዊ ሎጂስቲክ እነዚህ ምንጮቹ በቀጥታም ሆነ በተዘዋሪ የአብይ አህመድና የፌደራል መንግስቱ መሆናቸውን መረጃዎች ያሳያሉ። በዚህ እንግዲህ ፌደራል መንግስቱ በጀት ይበጅታል። መደበኛ በጀቶችን የህወሀት ክልሉን የያዘው ህወሀት በተለይ ጀኔራል ታደሰ ወረደ ወደ ስልጣን ከመጡ በኋላ የሚመደበውን በጀት ለወታደራዊ አገልግሎት እንዲሆን እያደረጉ ነው ተብሏል። ከህወሀት ጋር በተያያዘ ምናልባት ሰሞኑን እንግዲህ መነጋገሪያ ከሆኑት ዜናዎች መካከል በርካታ የህወሀት ታጣቂዎች ምናልባት በአንድ ቀን በዚህ ልክ ታጣቂዎች ወደ ትግራይ ሰላም ኃይሎች ሲቀላቀሉ የመጀመሪያ ነው። በትናንትና ሁለት ብቻ ዘጠና ስድስት ከአርሚዎች የወጡ እንዲሁም ደግሞ ሌሎች አምስት መቶ ደግሞ የሚሊሻና ወጣቶች በአንድ ጊዜ ወደ ቲፒኤፍ ተቀላቅለዋል። በአጠቃላይ ስድስት መቶ የሚደርስ ኃይል ወደ ትግራይ ሰላም ኃይሎች ተቀላቅለዋል። ይህም በህወሓት ድንጋጤ ፈጥረዋል። ወደ አማራ ክልል ያሉ መረጃዎችን መለሳለሁ። ወደ መተማ ስንሄድ መተማ ትኩረት ባልተሰጠ ሁኔታ ሰላሳ ሁለት ሰዎች እስካሁን ድረስ እገታ ላይ ናቸው። ታጋጆቹን ለማስለቀቅ በአካባቢው ኮማንድ ፖስትም ሆነ በብልጽግና ምንም አይነት እንቅስቃሴ አልተደረገም። ይሄ ደግሞ የህዝብን ቁጣ ቀስቅሷል። የታጋች ቤተሰቦች ከባድ ጭንቀት ላይ ናቸው። በመተማ ወረዳ መቃ ከተማ 18 ሰዎች ተገድለው ሰላሳ ሁለት ሰዎች ታግተው ከተወሰዱ ዛሬ አራተኛ ቀናቸው ነው። ከታገቱት ውስጥ የሁለት ወራት አራስ መጫት እናቶች ጭምር ይገኙበታል። በአካባቢው ከባድ የህዝብ ቁጣ ቀስቅሷል። ይሄ መንገድ እስከዛሬ ድረስ ዝግ ነው። ከሱዳን መተማ፣ ጭልጋ፣ ጎንደር የትራንስፖርት እንቅስቃሴ ሙሉ በሙሉ ዝግ ነው። ህዝቤን እናስከፍታለን ሲል ግጭት ትፈጥራላችሁ በሚል መከላከያ አድማ ብተናና ሚሊሻን ከግዳጅ አስወጥቷል። በዚህ ምክንያት እንግዲህ በአካባቢ ያለው ሁኔታ ይህንን ይመስላል። እንግዲህ በዚህ አካባቢ እገታዎች፣ የእርስ በርስ እንደዚሁ እንስሳትን ጨምሮ የቁም ሰዓትን መንዳትና ዝርፊያ ከቁጥጥር ውጭ እየወጣ ነው የሚገኘው። ይሄ እንግዲህ ተቃውሞ እየቀሰቀሰ ነው። ከባህር ዳር ወደ ጎንደር ዛሬም ተጨማሪ ኃይል ስለመጓጓዙ ጠዋት አካባቢ ከባህር ዳር የወጡ መረጃዎች ያሳያሉ። ከባህር ዳር ወደ ጎንደር ዛሬ ለሁለተኛ ጊዜ ሰራዊት እየተጓጓዘ ነው። ትላንትና ማለዳ የጀመረው ጉዞ ዛሬም ለሁለተኛ ቀን ቀጥሏል የሚሉት የዓይን እማኞች፣ አዲስ ዘመን ተጨማሪ ሁለት ወታደራዊ ካምፖች እየተቋቋሙ ይገኛሉ። ትላንትና ከባህር ዳር የመጣ የመንግስት ኃይል በአንደኛው በአዲስ ዘመን ወረታ መውጫ ካምፕ አካባቢ ሲሰፍር ሁለተኛው ደግሞ እንደዚሁ አዲስ ዘመን ከተማ ኳስ ሜዳ ወይም ደግሞ ወርል ዲቪዥን ተብሎ የሚጠራው አቅራቢያ እንዲሰፍር ተደርጓል። ሶስተኛው እንግዲህ የመከላከያ ካምፕ አዲስ ዘመን ከተማ ወደ እብናት መውጫ ይገኛል። በዚህ ከተማ ውስጥ ሶስት ትልልቅ ካምፖች ሰሞኑን እንግዲህ መቋቋማቸውን የአይን ማኞች ገልጸዋል። እብናት ከነበረው ሁለት ሬጅመንት የመንግስት ኃይል ወደ ሚካኤል ደብር ተንቀሳቅሷል። ሁለት ሬጅመንቱ እንግዲህ በአካባቢው ውጥረት አለው። ውጊያ ሊቀሰቀስ ይችላል። ሰሞኑን በዚህ አካባቢ በሶስት አቅጣጫዎች የነበረው ውጊያ ነበር። በዚህ ውጊያ ሰብዓዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሚካኤል ደብረን ማእከል አድርጎ በአዲስ ዘመን በሁለት አቅጣጫ እንዲሁም ደግሞ ከበለሳ በአንድ አቅጣጫ የተንቀሳቀሰ የመንግስት ኃይል ጋር ውጊያ መደረጉ ይታወቃል። በዚህ በእንግዲህ አዲስ ዘመንን በተመለከተ አዲስ ዘመንን በተመለከተ በተከታታይ በብዙ ቦታዎች እየመጣ ኃይል የሚከማቸው አዲስ ዘመን ካለው ወታደራዊ ጠቀሜታ አንጻር ሊሆን ይችላል ላሉ የመረጃ ምንጮች፣ ከጎንደር አዲስ ዘመን፣ ከወረታ አዲስ ዘመን ወደ ባህር ዳርና ደብረ ታቦር እንዲሁም ደግሞ እብናት ሰቆጣ አዲስ ዘመን እንዲሁም ደግሞ እብናት ደብረ ታቦር ሊቦ በለሳን የሚያስተሳስር አማካይ ቦታ ስለሆነ እዚህ አካባቢ ሰራዊት እንዲሰፍር እየተደረገ ነው። ምናልባት በአካባቢ ያለውን ሁኔታ በወታደራዊ ዘመቻ ለመቀጠል የታሰበበት ይመስላል። ሌላው በፋኖ የሰራዊት ግንባታን የተመለከተ ነው። ፋኖ የሰራዊት ግንባታ ያለማቋረጥ ቀጥሏል። የፋኖ የኮማንዶ አባላት በተለያዩ ቦታዎች ምርቃት መርሃ ግብራቸውን አድርገዋል። በትላንትናው ዕለት በጎጃም ቀጠና ምርቃት ፕሮግራም ተደርጓል። እንግዲህ ሰሞኑን በዚህ በጎጃም ቀጠና ተከታታይ የፋኖ የኮማንዶ አባላት ምርቃት መርሃ ግብር እየተከናወነ ነው የሚገኘው። በፋኖ ምርቃት መርሃ ግብር ላይ መልእክት ተላልፏል። ፋኖ ዘመነ ካሴ በቅርቡ ዓለምን ጉድ የሚያስብል ዘመቻ እናደርጋለን ሲል መልእክት አስተላልፏል። ይህም እንግዲህ ካለው የፋኖ ስልጠና መርሃ ግብር ጋር በተያያዘ ነው። ወደ ጋሸና የሚወስደን መረጃ ላስከትል። እንግዲህ በዚህ ሰዓት ካስኳቸው መረጃዎች መካከል አንዱ ጋሸናና አካባቢ ያለውን ሁኔታ የተመለከተ ነው። ጋሸና ከተማ ዙሪያውን ውጥረት ነው ያለው፣ ከበባ ነው ያለው። በጋሸና ከተማ ዙሪያ ሌሊቱን መከላከያ ከጋሸና በሁሉም አቅጣጫዎች የመድፍ ድብደባ ሲያደርግ ነው ያደረው። ወደ መቄት አቅጣጫ በስተሰሜን በስተደው በኮን አቅጣጫ፣ እንዲሁም ደግሞ በስተ ምስራቅ በሐሙሲት አቅጣጫ ወደ ወልዲያ መውጫ እንዲሁም ደግሞ ወደ ላስታ መውረጃም የመድፍ ተኩስ እና ድብደባ ሲደረግ አድሯል። በዚህ ግዜ የደረሰው ጉዳት በዝርዝር አልታወቀም። ትላንትና ከጋሸና 10 ኪሎ ሜትር ርቀት ላይ የምትገኘው ዋርላ ወረዳ ኮን ከተማ መከላከያ ለቆ ወጥቷል። መከላከያ ለቆ ሲወጣ ፋኖ አካባቢውን ተቆጣጥሯል፣ ወይ ደግሞ ወደ ከተማው ገብቷል። እንግዲህ ትናንትና መከላከያ ኮን ከተማን ለቆ የወጣው ያለው ውጊያ ነው። በዚህ ምክንያት እንግዲህ ጋሸና የገባይ መንግስት ኃይል ከሌሎች አካባቢዎች የተሰባሰበው፣ ጋሸና ዙሪያ ከፍተኛ ውጥረት ነው ያለው። እንግዲህ ጋሸና ዙሪያ ያለው አሁን ሁኔታ ሲታይ ከባድ ውጥረት ከመኖሩ ባሻገር አሁን በዚህ ሰዓት ድሮን እያንዣበበ ነው የሚገኘው። ድሮን ያለ ረፍት እያንዣበበ ነው። ከጠዋት ጀምሮ ከኮን ሐሙሲት፣ ቡያ፣ ድብኮ፣ ጋሸና ዙሪያን ጨምሮ መቄት፣ አሁን ተገኝ፣ ዋድላ፣ ደላንታ ቀጠናዎች ላይ የድሮን ስምሪት በብዛት አለ ነው የተባለው። እንግዲህ ሰሞኑን በሰሜን ወሎ በተለያዩ አካባቢዎች ከፍተኛ የሆነ የድሮን ስምሪትና የድሮን ድብደባ እና ጥቃቶች መፈጸማቸው ይታወቃል። ከዚህ ጋር በተያያዘ ጋሸና በመከላከያና በሚሊሻ በአድማ ብተና መካከል የእርስ በርስ ተኩስ ተከፍቶ ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱን መረብ ሚዲያ ዘግቧል። እንደ መረብ ሚዲያ ዘገባ ከሆነ ስምንት መቶ ሶስተኛ ኮር አዛዥ የሚሊሻ አባላት ትላንትና ውጊያ አበላሽተው ኮን ከተማን ለቀው ወጥተዋል በሚል ይህንን ያበላሹ በሚል እንዲረሸኑ ትዕዛዝ መስጠታቸውን ተከትሎ ነው የእርስ በርስ ተኩስ የተቀሰቀሰው። ዋድላ ወረዳ ኮን ከተማ ለምን ለፋኑ አስያዛችሁ? በሚል በሚሊሻ ላይ እርምጃ መወሰዱ በሚሊሻና በአድማብተና ላይ እርምጃ መወሰዱን በመቃወም የሚሊሻና የአድማብተና አባላት በመከላከያ ላይ የአጸፋ ተኩስ ከፍተው እስከ ምሽቱ አምስት ሰዓት ድረስ በጋሸና ዙሪያ ተኩስ ነበረ። እንግዲህ መከላከያ በዚህ ከተማ በቻይና ካምፕ፣ በጥምጥማት እና በመብራት ኃይል ግቢዎች ሰፍሮ ነው የሚገኘው። በእነዚህ አካባቢዎች ነው ተኩስ የነበረው አመሻሹን የስምንት መቶ ሦስተኛ ኮር ምክትል አዛዥ የኮሎኔል ካሳሁን አሊ እነዚህ የአድማ ብተናና የሚሊሻ አባላት እርምጃ እንዲወሰድባቸው ትዛዝ የሰጡትም እሳቸው መሆናቸውን መረብ ሚዲያ ዘግቧል። ምክትል አዛዡ የአድማ ብተናና የሚሊሻ አባላት ላይ እርምጃ ሲወስዱ፣ እንግዲህ በአድማ ብተናና የሚሊሻ አባላትም ያጸፋ ምላሽ ሰጥተዋል። ይህንን ተከትሎ እንግዲህ በቡድን መሳሪያዎች ጭምር የታገዘ ተኩስ ነበረ። የደረሰው ጉዳት በዝርዝር አልታወቀም። አሁንም ጋሸና እና አካባቢ ያለው ሁኔታ ግን ውጥረት ያለው ነው። ተከታትዬ መረጃዎችን የማያደርሳችሁ ይሆናል። ሌላ ኢትዮጵያን እየተመለከተ እንግዲህ በዓለም አቀፍ ሚዲያዎች የወጣ ዘገባ ነው። ዘመናዊ የተባሉ የሩሲያ ተዋጊ አውሮፕላኖች ኢትዮጵያ ለኢትዮጵያ ሩሲያ እየሸጠች መሆኗን ከኢትዮጵያ ባሻገር ሁለት ሌሎች ሀገራትም እንደዚሁ እነዚህን ዘመናዊ የጦር አውሮፕላኖች ግዥ እየፈጸሙ መሆናቸውን ሾልከው የወጡ ሰነዶች እና ይህንን መረጃ ያሰራጩ አለም አቀፍ መገናኛ ብዙሃን አሳውቀዋል። የሩሲያ ኤስዩ 35 ወይም ደግሞ እሱ 35 ተብሎ የሚጠሩ ተዋጊ ጀቶችን ለመታጠቅ ግዥ እየፈጸሙ ነው እየተባሉትና የተወሰኑት ደግሞ ተረክበዋል ተብሏል። ከነዚህ ሶስት ሀገራት መካከል ኢትዮጵያ አንዷ መሆኗን መረጃው ጠቁሟል። እሱ 35 የተባሉትን አውሮፕላኖች 16 የሚሆኑትን ኢትዮጵያ ለመግዛት ወይ ደግሞ ግዥ ፈጽማለች ከአራት ዓመት በፊት የተደረገ የውል ሰነድ ያሳያል። ኢራን ደግሞ 48 የሚሆኑ እነዚህን ተዋጊ ሱ 35 ጀቶች ተረክባለች። አልጀሪያም ከኢትዮጵያ በመቀጠል ሌላው የአፍሪካ ሀገር እነዚህን ጀቶች ልትረከብ ትእዛዝ ወይም ደግሞ ከሩሲያ ጋር ንግግር እያደረገች መሆኑን ነው ዘገባው እየጠቆመው። ተዋጊ ጀቶቹ ግዥ በተመለከተ እንግዲህ በኢትዮጵያ በኩል እስካሁን ድረስ በዚህ ጉዳይ ላይ ተሰጠ ምላሽ ባይኖርም አብይ አህመድ የሀገሪቱን በጀት 88 በመቶ የሚሆነውን ለጦር መሳሪያ ግዥና ለሀገር ውስጥ ጦርነት እየዋለው ነው የሚለው ጋር በተያያዘ እንግዲህ የመረጃ እውነትነቱን ያው የሚያረጋግጥ ነው። ከዚህ ጋር በተያያዘ እንግዲህ በተለይ ስለ እሱ 2035 ተብሎ የሚጠሩት የሩሲያ ተዋጊ ጀቶች በዓለም ላይ የላቁ ከሚባሉ ተዋጊ ጀቶች ተርታ ግንባር ቀደም የሚገኙ እንደሆኑ ነው እየታወቀው ኢራን በተለይ እንግዲህ ከዓለም አቀፍ የኃይል ግንባታ ጋር ካላት የእስራኤል እንዲሁም ደግሞ ምዕራባውያን ጋር በገባ ሽኩቻ እነዚህን 48 የሚሆኑ ተዋጊዎችን መታጠቋ ተገልጿል። ወደ ሌሎች መረጃዎች ስንሄድ ወደ አዲስ አበባ ዙሪያ የሚወስድን መረጃ ላስቀጥል። በአዲስ አበባ አቅራቢያ በሰሜን ሸዋ ሂድቡ አቧት ሂድቡ አባት የተብሎ የሚጠራው ወረዳ በኦሮሚያ ክልል በተፈጸመ ጥቃት የወረዳው የብልጽግና ባለስልጣናት መገደላቸውን ዋዜማ ዘግቧል። እንደ ዋዜማ ሬዲዮ ዘገባ ከሆነ የወረዳ የብልጽግና ፓርቲ ባለስልጣን ለስራ ሲንቀሳቀስ አጃቢዎቹ የነበሩ የሚሊሻና የፖሊስ አባላት ጭምር ላይ ጥቃት ተፈጽሞ ብዙዎቹ ቁጥራቸው ያልታወቁ ሞትና ቁስለኛ ሆነዋል። አባዶ በተባለ ቦታ በተፈጸመው ጥቃት በተፈጸመው ጥቃት ባለስልጣኑ አጃቢዎቹና የሚሊሻ አባላት ሲገደሉ ከዚህ ባሻገር አብዛኛውን የወረዳውን ገጠራማ ቀበሌዎች ሸኔ መቆጣጠሩና አሁንም በብዙ ቀበሌዎች ተኩስ መኖሩን ዋዜማ ዘግቧል። ሌላው መረጃችን የአማራ ማህበር እያወጣው ነው። የአማራ ማህበር በአሜሪካ ከመስከረም 19 እስከ መስከረም 25 የሰባት ቀናትን የጦርነት ውሎ ሪፖርት ያካቷል። በሰላማዊ ሰዎች ላይ የደረሱ ጉዳቶችን ጨምሮ በአማራ ክልል እየተደረገ ያለውን ጦርነት ጉልህ ክስተቶችን በሳምንታዊ ሪፖርቱ ይዞ ወጥቷል። ባለፈው ሳምንት እንደሚታወቀው እንደምታወቁ እንግዲህ በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወረዳዎች ከባድ ውጊያ ተደርጓል። ይህንን በስፋት ይዞ ወጥቷል ሪፖርቱ በሳምንታዊ ሪፖርቱ በ12 ዞኖች በ34 ወረዳዎች የተደረገው ጦርነት በዝርዝር አካቷል። በተለይ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ሰሜን ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደር ጨምሮ ከአማራ ክልል ውጭ ወለጋ ወደ አርሲ ያሉትንም እንደዚሁ አካቶ ወጥቷል። ወልቃይት ጠገደም እንደዚሁ በዚህ ሪፖርት ተካቷል። በተለይ በዘመቻ ደማሊ በተሰኘው ዘመቻ ከባድ ውጊያ መደረጉን በ11 ወረዳዎች በሲቪሊያን ላይ ወይም ደግሞ በሰላማዊ ሰዎች ላይ ጉዳት መድረሱን የድሮን ጥቃቶችም ተከታታይ የድሮን ጥቃቶች መፈጸማቸውና በዚህም ጉዳት መድረሱን ሪፖርቱ አካቷል። በተለይ ራያ ቆቦ፣ ጉባ ላፍቶ፣ ላስታ መቅደላና ሀብሮ ወረዳዎች ላይ በድሮን ጥቃቶች ጉዳቶች መድረሳቸውን አህዛዊ መረጃዎችን፣ ቦታዎችና ሁኔታዎችን በዝርዝር ይዞ ሪፖርቱ ይፋ ሆኗል። አዲስ አበባም የተደረገውን መጠነ ሰፊ ስርና አፈሳም እንደዚሁ ሪፖርቱ ይዞ ወጥቷል። የህዋት ታጣቂዎች እንዲሁም ደግሞ የቅማንት ታጣቂዎች የፈጸሟቸውንም እንደዚሁ በንጹሐን ላይ ጉዳቶች እንደዚሁ ሪፖርቱ አካቶቷል። በአዲስ አበባ በተለይ ከኤሬቻ ጋር በተያያዘ በርካታ ሰዎች መታሰራቸውን እና ብዙዎቹ ሰቆቃ ደግሞ ኢሰባዊ አያያዝ እንደተፈጸመባቸውም ሪፖርቱ አካቷል። ወደ ሌሎች መረጃዎች ይሄዳለው። ወደ ሌሎች መረጃዎች ሲሄድ ወደ ወልቃይትን የተመለከተውን መረጃ ነው የማስቀጥለው። ወልቃይትን በተመለከተ አዲስ መረጃ ወጥቷል። ይህ መረጃ ምንድን ነው? ዛሬ የወልቃይት ዞን አስተዳዳሪ አቶ አሸተ ደምለው የወልቃይት ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ አዲስ አበባ ለአስቸኳይ ስብሰባ መጠራታቸውን ነው ከሁለት ቀናት በፊት መረጃዎች የጠቆሙት። አዲስ አበባ ተገኝተዋል። እንግዲህ አዲስ አበባ በተገኙበት ወቅት ከባለስልጣናት ጋር በፌደራል ባለስልጣናት ጋር በአራቱ ጉዳዮች ላይ እንደተነጋገሩ የመረጃ ምንጮቹ ገልጸዋል። አንደኛ የበጀት ተይዞ የነበረው በጀት ይለቀቃል የሚል ነው። ሁለተኛ በሚቀጥለው 2018 የሚደረገውን ምርጫ ተከትሎ በዞኑ ምርጫ ይደረጋል የሚል ጉዳይ ተነስቷል። ሌላው የተፈናቃዮችን በተመለከተ ነው። በተፈናቃዮቹ ማጣራት እየተደረገባቸው ከትግራይ ወደ ወልቃይት ዞን እንዲመጡ እንደዚሁ አቅጣጫ ተሰጥቷል። ከዚህ በፊት በወልቃይት ሕዝብ ላይ ምንም አይነት በደል ያላደረሱ እንደዚሁ በአካባቢ ኖሩ የነበሩ የትግራይ ተወላጆች እንዲገቡ አቅጣጫ ተሰጥቷል። ለዚህም እነ ኮሎኔል ደመቀ ዘውዱ ዝግጁ እንዲሆኑ ነው እንግዲህ ከባለስልጣናት እየተነገራቸው ተብሏል። የሁመራ አየር ማረፊያ አስፈላጊው ጥገና እና የበረራ ፍተሻ ተደርጎለት በቅርቡና በአጭር ጊዜ የአየር በረራው እንዲጀመር እንደዚሁ ተነግሯል። ሶስተኛው አስተዳደሩ በጀት እንግዲህ እንዲለቀቅለት ከፌደራል መንግስት መደበኛ የራሱ በጀት እንዲለቀቅ በዚህ ስምምነት ተደርጓል። ሪፍረንደም የሚባለውን ጉዳይ በተመለከተ ሪፍረንደም በቅርብ ጊዜ አይደረግም፣ ወደፊት ሁኔታዎች ሲረጋጉ የሚደረግ ይሆናል የሚል ንግግር ተደርጓል። በእንግዲህ ከዚህ ባሻገር በዚህ ጉዳይ ላይ አስቸኳይ የተጠሩት የዞኑ አስተዳዳሪዎች የሰጡት ምላሽ ምን እንደሆነ አልታወቅም። በዚህ ጉዳይ ላይ ማብራሪያ የሰጡ የመረጃ ምንጭ እነዚህ አዲስ ጉዳዮች አይደሉም። በጀትን በተመለከተ ላለፉት አምስት ዓመታት በትግራይ ክልል ጋር ተይዞ የነበረውና በኋላ በትግራይ ክልል የተለቀቀው በጀታችን አልተለቀቀልንም። አረ አምስት ዓመት ያለ በጀት ኢትዮጵያ ውስጥ ስለቆየን ከተለቀቀ የአምስት ዓመት በጀታችን ሊለቀቅ ይገባል። አሁን ለሌላ የፖለቲካ መግዣ በሚል የተለቀቀው በጀት ጥሩ ቢሆንም፣ ግን የኋላን በጀት መለቀቅ አለበት። ሌላው ምርጫን በተመለከተም እንደዚሁ ይሄ ለፖለቲካ ድጋፍ ካልሆነ በስተቀር ምርጫ ከመደረጉ በፊት በወልቃይ ጠገዴ ሰቲቱ መራ ዞን ማለቅ ያለባቸው ጉዳዮች ሊያልቁ ይገባል። አንደኛው የዞኑ የምክር ቤት ውክልናውም በአማራ ክልል ምክር ቤት እንዲያረጋግጥና የክልሉ ሕገ መንግስት እንዲሁም ደግሞ የክልሉ የምክር ቤት አዋጅ እንዲሻሻልና አዳዲስ የምክር ቤት መቀመጫዎች ሊካተቱ ይገባል። ይሄ ሲሆን ነው ጥያቄ ተመለሰ የሚባለው። ካልሆነ ግን በፌዴራል ደረጃ ለሚወከሉ ተወካዮች ምርጫ መወዳደር ለብልጽግና ካልሆነ ለአካባቢው ሕዝብ የማንነት ጥያቄ መመለስ የሚሰጠው ዋስትና የለም። ሕዝበ ውሳኔ የሚባለውንም ጨርሰን አንቀበለውም። ዛሬም ነገም ወደፊትም እንደማንቀበለው ሊታወቅ ይገባል። ይህም የወልቃይት ጉዳይ ከሕዝበ ውሳኔ ጋር የሚገናኝ ጉዳይ አይደለም፣ በተደጋጋሚ ተናግረናል። ህወሓት አካባቢን በወረራ የያዘው ከህግ መንግስት መጽደቅ በፊት ስለሆነ አሁን በህገ መንግስት ወይም ደግሞ ሪፍረንድም የሚለው አይሰራም፣ አንቀበለውም የሚል ምላሽ ሰጥተዋል። ሌላው እንግዲህ የአስተያየቱን እና መረጃውን ያደረሱ የአካባቢው ተወላጅ ናቸው ን እየተናገሩት። ከዚህ ጋር በተያዘ እንግዲህ ተጨማሪ መረጃዎችም ካሉ የሚመለስባቸው ይሆናል። ወደ ሌላ መረጃ ነው የሚሄደው። ወደ ሌላ መረጃ ሲሄድ ወደ አፍሪካ ቀንድ መረጃ ነው የሚሄደው። የኤርትራን በተመለከተ ዘ ኢኮኖሚስት የተባለው መጽሔት ዝርዝር ዘገባ ይዞ ወጥቷል። ለዚህም ኤርትራ ምላሽ ሰጥታለች። መጽሔቱ ኤርትራና ፕሬዝዳንት ኢሳያስን በተመለከተ ሰፊ ሽፋንና ሰፊ አተታ ሰጥቶ ባወጣው ዘገባ ኤርትራ ቀድሞ ብዙ ፋብሪካና ብዙ ኢንዱስትሪ የነበራት፣ አሁን ግን የታሸገ ውሃና ሳሙና የማታምርትና ይህንን ለማምረት የማትችል አገር በሚል በርካታ ጉዳዮችን በተለይ ለረጅም ዓመታት አምባገነን 80ኛ ዓመታቸውን የደፈኑ የሚሉ ጉዳዮችንም ጨምሮ ይዞ ወጥቷል መጽሔቱ። ይህንም በተመለከተ ኤርትራ ከዓለም የተገለለች እና የተነጠለች በሚልም እንደዚሁ ዘኢኮኖሚስት ዘገባ ይዞ ወጥቷል። ለዚህ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በሰጡት ምላሽ ተቀባይነት የሌለው በረዩት አለም ፍላጎት ላይ መሰረት ተደርጎ የተጻፈ የአፍሪካ ቀንድን ችግር እንደቀድሞ ያበዛና ጉዳዩን ያልተረዳ ጽሁፍ በሚል አጣጥለውታል። የኤርትራን አስተዳደር አስተዳደር ያለውን የመረረ ጥላቻ የሚያሳዩ ጽሁፍ እንደሆነም እንደዚሁ ገልጸዋል። ስለ ኤርትራ ዘመናዊ ታሪክ ማወቅ ከፈለጉም መረጃውን አያጡትም ነበር ሲሉ እንግሊዝ በወቅቱ በነበረችበት ጊዜ የነበረውን አጠቃላይ ሁኔታም ለማሳየት ሞክረዋል። ይህንን በተመለከተ ተመሳሳይ ዘገባዎችን የምዕራባውያን ሚዲያዎች ኤርትራን በተመለከተ ሲያወጡ ይሄ መጀመሪያ አለመሆኑንም እንደዚሁ የኤርትራ መንግስት ገልጿል። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ።